ባለፉት ዓመታት ዩክሬን በሩሲያ ላይ የፈጸመቻቸው የድሮንና የሚሳኤል ጥቃቶች ከስኬቱ ይልቅ እጥረቱ ሲነሳ ቆይቷል። የሩሲያ መከላከያ ሰዎችም በሺዎች የሚቆጠሩ ሰው አልባ አውሮፕላን ወይም የድሮን ጥቃቶች ኢላማቸውን የመቱት አንድ በመቶ እንኳን አይሆኑም ሲሉ ተደምጠዋል። የትናንትናው የዩክሬን የድሮንና የሚሳኤል ጥቃት ግን መረር ያለ ሆኗል ከዚህ ቀደሞቹ ሁሉ። ከፍተኛ የተባለውና ረጅም ርቀት ተምዘግዛጊ የጦር መሳሪያዎችም የተካተቱበት ጥቃቱ ኢላማውን የሩሲያን ወታደራዊ ጥቅሞች አድርጓል። አራት ወታደራዊ ማዕከላትንም ትኩረቱ ያደረገ ዩክሬናውያኑ የሸረሪት ድር የሚል መጠሪያ የሰጡትም ተልዕኮ ቀላል የማይባል ጉዳት በሩሲያ ላይ አድርሷል። ቮሎዲሚር ዘለንስኪ 117 ድሮኖችን ተጠቅመናል፣ ተጠንቅቀን ወታደራዊ ጥቅሞችን አጥቅተናል ሲሉ የሩሲያ የመከላከያና የደህንነት ሰዎች ደግሞ በአምስት ክልሎች ጥቃት መፈጸማቸውን ጥቃቱን የሽብር ድርጊት ሲሉ ጠርተውታል። እንደ ዩክሬናውያኑ የሸረሪት ድር ተብሎ የሚጠራ እንደ ሩሲያውያኑ የሽብር ድርጊት ብቻ ትናንት በሩሲያ ላይ የተፈጸመው ከባድ ጥቃት ቢያንስ 7 ቢሊዮን ዶላር የሚደርስ ኪሳራ እንዳደረሰባት ተሰምቷል። ሩሲያ ቲዩ 95 ቲዩ 22 ኤም 3 እና ኤ 50 የተሰኙና ሌሎችም በብዛት 40 የሚሆኑ ቦምብ ጣይ አውሮፕላኖቿንም በጥቃቱ አጥታለች። የሲኤንኤን ጸሐፊዎቹ ሲቪታን ቪላስኮቫ ና ቪክቶር ቡቴንኮ የዘለንስኪ የአውሮፓ ጉብኝት ጠንካራ ወታደራዊ አቋም የፈጠረ ይመስላል ባይ ናቸው። ዘለንስኪ በጀርመን ቆይታቸው ከተነጋገሩባቸው ብዙ ጉዳዮች ዋናው ከባድ የጦር መሳሪያና ድሮን ድጋፍ እንደነበር ይታወሳል። ኬቭ ጦርነቱን የሚያስቀጥላት ትጥቅ ስለማግኘቷም ማሳያ ነው ይላል። ያም ሆነ ይህ ግን ትናንት የተፈጸመው ጥቃት የጦርነቱን በድጋሚ መሟሟቅና ማገርሸት ወይም የጦርነቱ ማብቂያ ምልክት የሚለው ግን አሁንም በመንታ መንገድ ላይ የቆመ ነው። የቢቢሲው ፖል አዳምስ እንደሚል በቱርክ ኢስታንቡል ዛሬ ቀጠሮ የተያዘለት የሁለቱ አገራት የተኩስ አቁም ድርድር ውሃ እንደበላው መቁጠር ይቻላል። ኢስታንቡል ለሁለተኛ ጊዜ በሀገራቱ መካከል የተኩስ አቁም ስምምነት እንዲደረግ እየለፋች ቢሆንም ይህ አይነቱ ጥቃት ግን ጠረጴዛውን ከወንበሩ ሊለይ ድርድሩን ወደ በቀል ሊለውጥ እንደሚችል ያምናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጀመሩት የተኩስ አቁም ድርድር በቪላዲሚር ፑቲን እምቢተኝነት የተቋረጠ እንደሆነ የተነገረ ሲሆን ይሄኛው ድርድር ደግሞ በዩክሬን የዋዜማ ጥቃት እንዳይጨናገፍ ተፈርቷል። የፖለቲካዋ ጸሐፊ ቬሮኒካ ሜልኮስሮቭ ግን የዩክሬን የአየር ጥቃት ወደ ድርድር ያቀርብ ይሆናል እንጂ ጦርነቱን አያፍመውም ትላለች። እንደ ቬሮኒካም የትኛውም ጦርነት ወደ ድርድር ሲያመራ በጦርነቱ የበላይ ለመሆን ጥረት ይደረጋል። የጦርነቱ የበላይ በድርድሩም ላይ ግዘፍ ይነሳልና የበላይነቱን ለማግኘት በድርድሩ ዋዜማ ከፍተኛ ጦርነቶች አሊያም እጅግ ግዙፍ የሆነ የአየር ድብደባ ሊኖር እንደሚችልም ይገመታል። አሁን እየሆነ ያለውም የሆኖ ትላለች። የሀገራቱ ጦርነት ዘርፈ ብዙ መልክ ቢኖረውም ዛሬ ይካሄዳል ተብሎ በሚጠበቀው ድርድር ግን የተኩስ አቁም ስምምነት እንዲደረስ ይጠበቃል። ምንም እንኳን ከድርድሩ የተኩስ አቁም ስምምነት ይደረሳል ብለው ተስፋ የሚያደርጉ ጥቂቶች ቢሆኑም አሁን የሁለቱ ሀገራት እጣፈንታ ፈንታ ያገረሸ ጦርነት ወይም የተኩስ አቁም ስምምነት ከሚለው እርግጡን ማወቅ አስቸጋሪ ይሁን እንጂ የዩክሬን ሰሞነኛ የአውሮፓ ቆይታ ግን የተሻለ ውጤታማ ጦርነት ታደርግ ዘንድ ምልክት አሳይቷል እየተባለ ነው። ያም ተባለህ ግን ዛሬ ኢስታንቡል የሩሲያና የዩክሬን ተደራዳሪዎችን ትጠብቃለች። ዓለምም ስምምነታቸውን ትጠብቃለች።